ቤት ስትቀመጡ በፍጹም አረቦች ይወዱኛል፣ አረቦች ያከብሩኛል፣ አረቦቹ እኮ በጣም ነው እንደ ቤተሰቤ ናቸው ምናምን ብላችሁ እንዳትኖሩ። አረብ ቤት መጥፎ ነገር አታርጓቸው፣ መጥፎ ነገር አታሰቧቸው። ስራችሁን በአግባቡ ሰርታችሁ ገንዘባችሁን በጊዜ ተቀብላችሁ ወደ ሀገራችሁ ብዙ አመትም አንድ ቤት መቀመጥ ጥሩ አይደለም። እቺ ልጅ አሁን ለ አስራ አራት አመት እዛ ቤት ውስጥ ቆይታለች። እቺ ልጅ አሁን ብር አላት እዛ ቤት ውስጥ ኦኬ። አሁን እሷ ብሬን ስጡኝ እና እሳፈራለሁ ምናምን ብላ ለሌላ ሰው ተናግራለች። ያ ሰው ደግሞ ለመዳሟ ተናግረዋል። መዳምየው መጥታ እንድናያለቻት ምንድን ነው ያለቻት? አስራ አራት አመት ሙሉ የተቀመጥሽው ራስሽ ፈልገሽ ነው እኔ ይዤሽ አደለም ብላ ተናገረቻት ማለት ነው። አስባችሁታል እዚቺ ልጅ በነገራችን ላይ አረቦች ጋር በጣም ብዙ አመት ስንቀመጥ ገንዘባችን ለመጠየቅ ራሱ እንደምናፍር ታውቃላችሁ ሁላችን። እኔ ራሱ አፍራለሁ ብር ለመጠየቅ ብዙ ጊዜ ማለት ነው። ግን አሁን አሁን ይሄንን ባህሪ አቁሚ ያለው ተምሬበት አልፍ ያለው ለምን? በጣም ብዙ ነገር ስለደረሰብኝ፣ በጣም ብዙ ቶቼ መጥፎ ነገር ደርሶ ስላየውኝ ማለት ነው። እና አረቤ ስትቀመጡ ይወዱኛል ምናምን ብላችሁ በፍጹም አታስቡ። ሀባይቢ ወላሂ እውነት እኛ ከሀገራችን የወጣ ነው እናት ወይም ዘመድ ወዳጅ አጥተን አይደለም፣ ገንዘብና ገንዘብ አጥተን ነው የወጣ ነው። ስለዚህ እኛ አላማችን ግባችን ማድረግ ያለብን ሰርተን ገንዘብ ማግኘት ገንዘባችን ደግሞ እንዴት ማድረግ እንዳለብን ማወቅ ነው። ብዙ ጊዜ አረብ ሀገራት ስትሰሩ አንድ ቤት ውስጥ አትቀመጡ። አንድ ቤት ውስጥ ስትቀመጡ ውዶቼ ብዙ ነገር ነው የምታጡት። አንደኛ ክብራችሁን፣ ማንነታችሁን ታጣላችሁ። እነዛ አረቦች ስለ እናንተ መጥፎ ነገር ወይም ስለ እናንተ ሰራተኝነት፣ ስለ እናንተ የሰው መጨረሻ መሆናችሁን ብዙ ጊዜ ሲነግሯችሁ እናንተ ሰውነታችሁን እራሳችሁን ማንነታችሁን እየናቃችሁ ትመጣላችሁ። ተስፋ እየቆረጣችሁ ትመጣላችሁ። በተቻላችሁ አቅም አንድ ቤት ውስጥ ከአራት ዓመት በላይ እንዳትሰሩ፣ ኮንትራት ከሆናችሁ ማለት ነው። ሌላ የምታጡት ነገር አገር ቤት የሰራችሁት ነገር እንዳለ ታጡታላችሁ። እናንተ አረብ አገር ቁጭ ባላችሁ ቁጥር ቤተሰብ ሁሉም ሰው ተመችቷታል ብሎ ነው የሚያስባችሁ ማለት ነው። ገብታችኋል። እናንተ ኮ ብዙ ስቃይና መከራ እያሳለፋችሁ ነው። ማንም ግን ሊረዳቸው አይችልም። ሁለተኛ አገር ስትገቡ በመጨረሻም ስሩልኝ፣ አድርጉልኝ ብላችሁ ያላችኋቸው ነገሮችን አታገኟቸውም። ሶስተኛ፣ የቤተሰብ ፍቅር አታገኙም። ምንም ከሌላችሁ ማለት ነው። አንደኛ፣ ምንም አታቁማ ምን ይኖራችሁ ምን አይኖራችሁ እዛ ቤተሰብ ያስቀምጥላችሁ ይብላችሁ የምታውቁት ነገር የለም። በተቻላቸው አቅም አራት አመት ሰርታችሁ አገራችሁ መግባት፣ በተለይ ኮንትራት የሆናችሁ ማለት ነው። ጠፍታቸው የምትሰሩ ምናልባት ብዙ ነገር ላይመቻች ይችላል። ነጌ ከነጌ ወደ እገባለው ስትሉ ለረዥም አመት ትቀመጡ ትችላላችሁ፣ ከኔም ጭምር ማለት ነው። ግን ኮንትራት የሆናችሁ አራት አመት ስደት ሚዲያ ብዙ ነገር አስተምሯችኋል ብዬ አስባለሁ። ቀልጠፍ ብላችሁ ገብታችሁ አገራችሁ ላይ እንደው በአራት አመት ውስጥ ምንም ነገር ቤተሰብ ካላስቀምጡላችሁ አካውንታችሁን በስማችሁ ከፍታችሁ ሁሉ ነገር አስተካክላችሁ ኢንተርኔት ባንኪንግ ብራችሁ ማዘዋወር እንድትችሉ ከፍታችሁ ሌላ ሀገር ሄዳችሁ ስሩ። ምንም ለውጥ የለውም። ዱባይ ሰራሽ፣ ሳውዲ ሰራሽ፣ ኳትር ሰራሽ አንድ ነው። በነገራችን ላይ ብዙ ጊዜ አልጠይቃችሁም፣ እናንተ አታስታውሱኝም። ላይክ፣ ሼር፣ ሰብስክራይብ አድርጉ ለብዙ እህትና ወንድሞች እንዲደርስ ይሄን መልእክት መልእክት ማለት ነው። ብዙ ህቶችን ያነቃል ብዬ አስባለሁ ይሄ መልእክት። ለምን በጣም ብዙ ህቶች ድሮ ኑሮ ሳይወደድ ሰው ሳይቀየር ሰው እንደ ሰው ባለበት ጊዜ ከሀገራቸው ወጥተው። አሁን ሰው እኮ እንኳን ባዳተውና ቤተሰብ ራሱ ወደ አውሬና ወደ ጅብ ተቀይረዋል። ከኑሮ አንጻር ማለት ነው። ሰው ኑሮ አቅለሽልሽታል። በቃ ሰው ምንም እየመሰለው አይደለም። ለሰው ልጅ ርህራሄ እያሳየ አይደለም። ትላንትና አንድ ቪዲዮ አየሁ፣ እንደውም ነገ ፖስትላችኋለሁኝ ማለት ነው የገዛ እናቷ አስራ ሰባት ዓመት የሰራችበትን ገንዘብ እናትዮ በነገራችን የገዛ እናቷ 17 ዓመት የሰራችበትን ገንዘብ ወንድምየው እናትየውን አስፈራርቷት ተከታለች ይህች ልጅ ማለት ነው። ሶስት ልጆች የሶስት ልጆች እናት ናት። ልጆቿን ከቤ ከገዛ ቤቷ ራሷ እናትዮ ከዛ በፊት ሰርቼልሻለሁ፣ ምናምን በስምሽ ላዙርልሽ፣ ውክልና ስጭኝ ምናምን ብላት ነበረ። ከዛ ግን ከጊዜ በኋላ ምናለቻት ልጅቷ ከብዙ አመት በኋላ ከ17 አመት በኋላ ወደ ሀገሯ ገብታ ቤቴ ውስጥ አርፋለሁ ስትል ማለት ነው ከቤቴ ውጭልኝ ና አለቻት። የገዛ እናቷ ማለት ነው። ልጆቿ ተከራይተው ነው የሚኖሩት። ኦኬ፣ የልጅቷ እናት ማለት ነው አረብ ሀገር የነበረችው። ልጆቿት አባራቸዋለች። እናትየው ከዛ በመጨረሻ ምንም ነገር የለሽም። እንደውም ወንድሟ ከአዲስ አበባ መጥቶ ነው አሉ ፖሊስ ጠርቶ ያስወጣት። ሀቂቃት ነው የምላችሁ ሰው፣ ወንድም፣ ቤተሰብ ለቤተሰብ ክፉ ሁኑ አልላችሁም፣ ለእህቶቻችሁ ለወንድሞቻችሁ። ግን ራሳችሁን አትርሱ በፍጹም ራስ የሚረሳብ ራስሽን ከረሳሽ ማንም የሚያስታውስሽ እንደሌለ ነው የምነግርሽ እህቴ ወለህ እውነቴን ነው። እኔ አሁን ቤተሰብ እረዳለሁ፣ ግን ራሴን ጥዬ አይደለም እረዳቸው። ለምን ነገ እኔ ከቤተሰቤ ምንም የምጠብቀው ነገር የለም፣ ከፍቅር ውጭ ማለት ነው። አይ ከወደቅኩበት ቤተሰቤ ያነሳኛል፣ ምናልባት። አዎ ቤተሰቤ፣ እናቴ፣ ምናልባት ከሁሉም በላይ እናቴ። ብወድቅም፣ ቢከፋኝም፣ ምንም ብሆንም፣ በጣም ብበሳቆልም እናቴ ትጥለኛለች ብዬ አላስብም። የሆነ አስገዳኙ ነገር ገጥሟት ካልሆነ በስተቀር ብዙ ጊዜ እኛ አረቡ ሀገር ያለን እህቶች ማለት ነው እናቶችን፣ እናቶች በጣም የሚወዱን እናት ምንም ብትሆን ክፉ አይደለችም። ግን የሆነ ክፉ የምትሆንበት ጊዜ አለ። ክፉ የምትሆነ የሆነ ነገር ከጀርባ ሰው ሲያስፈራራት ማለት ነው። አስፈራርተዋት ጥይት ደቅ ነውባት ካልሆነ በስተቀር እናት በልጇ ላይ መጥፋት ትሆን። ገብቷችኋል። እኔ ልንገራችሁ፣ ከቤተሰቤ ከፍቅር ውጭ ምንም አልጠብቅም። ነገ አዎ ብወድቅ ያነሱኛል። መግቢያዬ ዞሮ ዞሮ ቤተሰቦቼ ናቸው። ገብቷቸዋል። አይጥሉኝም፣ አልጥላቸውም። ግን እኛ በገዛ ገንዘባችን ቤተሰብን ማጣት ካልፈለግን ራሳችሁ አትጥሉ፣ አትጣሉ። የራሳችሁ ሹፌር እናንተ ነው መሆን ያለባቸው። ሰው እንደዚህ አድርጊ፣ እንደዛ ሁኝ፣ እንደዛ ስሪ ስላለች ሳይሆን አንቺ መቼና እስከ መቼ ነው እምሰራው ለራሴ ምን አድርግ ያለው ማለት መቻል አለብሽ። ገብቶሻል አይደለም። እና ይሄ ነው መክራችሁ። ለነበረን ቆይታ እጅግ በጣም አርጌ አመሰግናለሁ። ሰው ቤት ስትሰሩ ራሳችሁን አትጠሉ፣ ብሉ፣ ጠጡ። ገንዘባችሁን በስነስርአት ተቀበሉ፣ ገንዘባችሁን ያዙ። ገንዘባችሁ የት ማስቀመጥ እንዳለባችሁ ማወቅ መቻል አለባችሁ ነው ምለው። እስከ መጨረሻው ስላዳመጣችሁኝ እጅግ በጣም አርጌ አመሰግናችኋለሁኝ። ለነበረን ቆይታ በጣም አመሰግናለሁ። ወዳችኋለሁ። ቻናሉን ሰብስክራይብ ማድረግ እንዳትረሱ ነው ምላችሁ። ለምን ይሄ ቻናል ለብዙ ሰዎች ይጠቅማል ብዬ ስለማምን ነው። መልኬን ማለት ነው እና አበረታቱኝ እላችኋለ። የኔ ውዶች አበረታቱኝ፣ ማበረቻቻ ያስፈልገኛል። እናንተ ስታበረታቱኝ እኔም ለመስራት እነቃቃለው እላችኋለ። በተረፈ በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ እላችኋለሁ። ባይ ባይ።